አይሻ ረድየላሁ አንሃ ማካነ ሚን ሁሉቂን አብገደ ኢላ ረሱሊላህ ሚነል ከዲብ ብላ የአላህ መልእክተኛ ዘንድ እንደ ውሸት የተጠላ ባህሪ አልነበረም ብላ የነቢ ሰሐቦች ዘንድም እንደዚሁ የአላህ መልእክተኛ ዘንድ የተጠላ በጣም የተጠላ ባህሪ ቢኖር ውሸት ነበር። የነቢዩ ባልደረቦች ዘንድም ሰሐቦች ዘንድም በጣም የተጠላ ሁሉ የሚጠሉት የሚያወግዙት ስነምግባር ቢኖር ሁሎ መጥፎ ባህሪዎች የተወገዙ ከመሆናቸው ጋር ይበልጥ የተወገዘ ስነምግባር ውሸት ነበራ ሰዎችን ለማሳቅ ብሎ የሚዋሽ ወዮለት ብለዋል ነብዩ ሰለላሁ ዋሽተው፣ ሲያበቁ እየቀለዱ ነው ይላሉ ሰዎች። የሌለውን እየፈጠሩ እየተናገሩ የሚቀለዱ ለማሳቅ ብለው የሚዋሹ ወዮላቸው ብለዋል። ከዚህ ቀጥሎ ከባድ ከሚባሉ የውሸት አይነቶች አንዱ ያንተ ያልሆነን ገንዘብ ሀቅ ዋሽተህ ያራስህ ማድረግ የሰውን ቅ እንዳያገኝ ዋሽተህ መስክረህ ሐቁን ማሳጣት ከከባባድ ወንጀሎች መሀል አንዱ፣ ከከባባድ ውሸቶች አንዱ። ይህም በዘመናችን ተስፋፍቶ ይገኛል። ሰዎች የውሸት ሰነድ እያዘጋጁ፣ የውሸት ምስክር ያስመሰከሩ፣ አግብቶ ሳለ ያላገባ እያሰሩ፣ ያልሞተውን ሞተዋል ያሉ፣ የእነሱ ያልሆነውን የይዞታ ማረጋገጫ በውሸት አሰርተው እያመጡ የሰውን ንብረት የራሳቸውን የሚያደርጉ የሰውን ሐቅ የሚከለክሉ ወራሽን የሚከለክሉ ማይወርስም እንዲወርስ የሚያደርጉ ሰዎች።

ስላበቃን በምላሳችን በተደጋጋሚ አመስገን ነው ሊሆን ይችላል በምላስ ከማመስገን በተጨማሪ ለረመባን ስላበቃን በተግባር ማመስገን እንዳለብንም ልንዘነጋ ይገባን ነው ስለ አደረሰን በተግባር የምናመሰገነው ጾማችንን በአግባቡ በመጾም ከጾም ጋር ተያይዘው የሚሰሩ ኢባዳዎችን በአግባቡ በመስራት መሆን አለበት አፋችን አልহামዱሊላህ ለረመባን ደረስን እያለን። አካላችን ከዒባዳ ወደኋላ ኋላ ሚል ከሆነ ምንተኛ ከሆነ ምንዘናጋ ከሆነ ያለ አንዳች ቁም ነገር ያለ ልዩ ተጨማሪ ዒባዳ የምናሳልፍ ከሆነ ለረመዳን አላህ ስላደረሰን አላመሰገንም። አሁን አደረሰን ሳይሆን ወደ መሸኘት እየተጠጋን ነው። በምን መልኩ ነው ያለፉትን ከግማሽ በላይ ቀናትን ያሳለፍ ነው? ቀሪ ቀናቶችንስ በምንመልኩ ለማሳለፍ ነው የወሰን ነው? እያንዳንዳችን ራሳችንን ልንጠይቅ ይገባናል። የሞቱ ሰዎች ተመኙ ቢባሉ አንድ ቀን ብቻ ከረመዳን እንድናገኝ እንመኛለን ይሉ ነበር ተብሏል። የሞቱ የተከበሩ ሰዎች የረመዳን ሰዓቶችን ክብራቸውን ከማውቃቸው የተነሳ ምን ትመኛላችሁ ቢባሉ አንድ ቀን ወደ ዱንያ ተመልሰን ዱንያ ላይ የመጾም ምን እድል ብናገኝ ይሄን እንመኛለን ይላል። አንድ ቀን አይደለም፣ ሀያ ቀን ሀያ ዘጠኝ ቀን ሰላሳ ቀን አላህ ሰጥቶናል። እስከ ዛሬ አላህ በስተን አስራ ስድስት አስራ ሰባት ቀናት ምን ሰራን? በተቀሩትስ አስራ ምናምን ቀናት ምን ለመስራት ወሰነናል? ራሳችንን ልንጠይቅ ይገባናል። በሰፊው ገፍላ ይታይብናል። በሰፊው ገፍላ መዘናጋት፣ መተኛት፣ ማንቀላፋት ይታይብናል። ረመዳን ያንዳንዷ ደቂቃ በሚሊየን ቤት ናት ዱንያ ላይ የምታስከፈለው ቢባል ያቺ ደቂቃ እንዳትባክንብን ሰከንዶች ሁሉ እንዳይባክኑብን ጥረት እናደርግ ነበር። ትልቁ ስራችን ረመዳን ቀኑን መጾም ማታ ተራዊህ መስገድ ብቻ መሆን የለበትም መሃል ላይ ዚክር ማብዛት፣ ቁርአን መቅራት፣ ቁርአን ማድመድ፣ የተቸገረን መርዳት ብዙ የሚሰሩ ኸይር ስራዎች አሉ። በዛ ሁሉ የረመዳን ወርቃማ ደቂቃና ሰዓቶችን ጠቅጥቅን ልንሞላቸው እያንዳንዱን ቀን ብዙ ኸይር ጭነንበት ወደ አኼራ ልንሸኘው ይገባናል እንጂ የተኛን ሶሻል ሚዲያ ላይ ተጠምደን በወሬ ተጠምደን በሳቅና በቀልድ በምግብ ልናሳልፈው አይገባም። ይሄ እንደ መግቢያ ወቅታዊ ጉዳይ እንደመሆኑ እንደማስታወሻ ነው። ሌላው በዛሬ አጭር መልእክቴ ማስተላለፍ የምፈልገው መጥፎ ከሚባሉ ስነ ምግባሮች መሀል አንዱ የሆነ በዘመናችን ብዙዎቻችንን እያጠቃ ያለ አንድ የስነ ምግባር በሽታን በተመለከተ ይሆናል። ይኸውም ውሸት ነው። አይሻ ረዲ ማካነ ሚን ኹሉቂን አብገደ ኢላ ረሱሊላህ ሚነል ከዲብ ብላሁ የአላህ መልእክተኛ ዘንድ እንደ ውሸት የተጠላ ባህሪ አልነበረም። ብላሁ የነቢዩ ሷሐቦች ዘንድም እንደዚሁ የአላህ መልእክተኛ ዘንድ የተጠላ በጣም የተጠላ ባህሪ ቢኖር ውሸት ነበር። የነቢዩ ባልደረቦች ዘንድም ሷሐቦች ዘንድም በጣም የተጠላ ሁሉ የሚጠሉት የሚያወግዙት ስነምግባር ቢኖር ሁሎ መጥፎ ባህሪዎች የተወገዙ ከመሆናቸው ጋር ይበልጥ የተወገዘ ሥነ ምግባር ውሸት ነበራ ረመዳን ላይ ሁሉም ሙስሊም ማለት በሚቻለበት መልኩ የተፈተነ የወደቀ ካልሆነ በስተቀር ጾመኛ ነኝ አታስዋሽኝ ይላሉ ሰዎች። ጾም ላይ ብቻ ሳይሆን ከጾም ውጪም ውሸት የተከለከለ ነው። ከከባባድ ወንጀሎች መሃል አንዱ ነው። የተረገመ ሰው ነው የሚዋሽ። ሙናፊቅ ነው የሚዋሽ። ቡኻሪና ሙስሊም በዘገቡት ሐዲስ፣ ነቢዩ አለይሂ ሰላቱ ወሰለም የሙናፊቅን ያስመሳይን ባህሪ ሲዘረዝሩ ወኢዛ ሐደተ ከደበ ብላ ሲናገር ይዋሻል፣ ብላው ሱረቱል ሙናፊቁን ላይ ደግሞ አላህ የሙናፊቆችን ባህሪ ሲዘረዝር ወላሁ የሽሀዱ ኢነል ሙናፊቂነ ለካዚቡን ይላል። አላህ ምስክር ነው፣ ሙናፊቆች ውሸታሞች ናቸው። ቋሚ ባህሪያቸው ሰው አንዴ ተሳስቶ ሊዋሽ ይችላል፣ መስሎት ሊዋሽ ይችላል። ነገር ግን ከላይ እስከታች በውሸት ተሞልቶ ሥራን ያለ ውሸት መስራት አይቻልም። ዱንያ ላይ ያለ ውሸት መኖር አይቻልም። ማለትና አቅዶ መዋሸት የተራራቁ የተለያዩ ናቸው። አላህ በተከበረው ቃሉ በጀሀነም ካስተነገጋቸው ሰዎች መሃል አንዱ ሙናፍቆች እንደሆኑ ነግሮናል። ውሸታሞች እንደሆኑ ነግሮናል። ወይሉ ሊኩሊ አፋኪን አቲም ይላል። ወየወለት ለቀጣፊ ሁሉ፣ ወየለት በአካላቱ ወንጀል ለሚሰራ ሁሉ ይላል። ወይሉ ሊኩሊ አፋኪን አቲም። ወይሉ ማለት ጀሀነም ውስጥ ያለ ሸለቆ ነው። እዚያ ውስጥ የገባ ሰው ሁሉ ወይኔ ወይኔ እያለ የሚሰቃይበት ማለት ነው። ወይሉን ወይኔ ወይኔ የሚያስብል የቅጣት ክፍል አለ ጀሃነም ውስጥ ለማን ሊኩሊ አፋኪን ቀጣፊ ለሆነ ሁሉ የሌለውን ያላስ ምስሉ የሆነውን ያልሆነ አድርጎ ነገሮችን ቀይሮ የሚያወራ የሚዋሽ ወየለት አሲሚን ምላሱ እንደሚዋሻው ሁሉ ሌላ የሰውነት አካላቱም ኢስም ወንጀልን የሚዳፈሩ ወየለት በጀሃነም ቅጣት ይላል አላህ ተባረከ ወተዓላ ከእውነተኞች እንድንሆን አዞናል። ያዩሃ ለዚነ አመኑ ኢተቁ ላህ በኩኑ ማ አሳዲቂን ብለው እናንተ አማኞች ሆይ አላህን ፍሩ ከእውነተኞቹን በንግግርም በሐሳብም በተግባር። ውሸት ተግባርን ቃልን ብቻ አይደለም የሚመለከተው ቃልንም ተግባርንም ሀሳብና ልብንም ይመለከታል። የእሱ ያልሆነን ልብስ ለብሶ የእሱ እንደሆነ ለማሳየት የሌለውን ሀብት ያለው አድርጎ ለማሳየት የሚሞክር ሰው ውሸታም፣ የተግባር ውሸታም። አላህ ተባረከ ወተዓላ ለቀልድም ቢሆን ውሸትን አልፈቀደም ብለዋል ነብይ ሰለላሁ ዐለይሂ ወሰለም። ሕፃን ልጅን አንዲት ሴት ጠርተው ነቢ ባሉበት ና ልስጥህ ስትለው ምን ልትሰጪው ነው አሏት ነቢ ሰለላሁ ዐለይሂ ወሰለም። ቴምር ልሰጠው ነው ስትላቸው ምንም ልትሰጪው ነገር ሳይኖር እንዲመጣ ፈልገሽ ብቻ ና ብለሽው ቢሆን ኖሮ አንድ ውሸት ይመዘገብብሽ ነበር ብለዋል ነብይ ሰለላሁ ዐለይሂ ወሰለም ለቀልድም ቢሆን ለጫወታም ቢሆን ውሸትን አላህ ተባረከ ወተዓላ ከልኩላ። ሰዎችን ለማሳቅ ብሎ የሚዋሽ ወዮለት ብለዋል ነብዩ ሰላቱ ወሰላም። ዋሽተው ሲያበቁ እየቀለዱ ነው ይላሉ ሰዎች። የሌለውን እየፈጠሩ እየተናገሩ የሚቀለዱ ለማሳቅ ብሎ የሚዋሹ ወዮላቸው። ብላል አላህ ተባረከ ወተዓላ እውነተኞችን ይወዳል። ከእውነተኞች ሁኑ ብሎናል ነብዩ አለይሂ ሰላቱ ወሰላም። እያኩም ወልከዲባ፣ አደራችሁን ውሸትን ራቁት፣ ተጠንቀቁት፣ ተፀየፉት፣ ፍሩት። ምክንያቱም ፈኢነል ከዲባ የህዲ ለልፉጁር ብላ ውሸት ወደ ወንጀል ይመራል ብላ አንድ ሰው ምላሱ ከዋሸ ሌላ አካላቱም ይዋሻ። ውሸት ወደ ወንጀል ይመራል። ወንጀል ደግሞ ወደ ጀሀነም ይመራል። አንድ ሰው አንዴ ውሸትን ጀምሮ ከዛ በኋላ ውሸትን እየቀጠለ ከመዋሸት አይቦዘንም፣ አይታቀብም አላህ ዘንድ ውሸታም ተብሎ እስኪጻፍ ድረስ ውጤቱ ይሆናል። የውሸትን በር አንዴ ከከፈቱት በቀላሉ አይዘጋም። ባህሪ ሆና አንዴ የዋሸ ሁለተኛ፣ ሶስተኛ፣ አራተኛ፣ ጠዋት የዋሸ ከሰዓት፣ ማታ፣ በሆነች ቀላል ጉዳይ የዋሸ በከባድ ጉዳዮችም መዋሸት ባህሪ ሆኑ፣ አላህ ዘንድ ውሸታሙ ተብሎ ይመዘገባል። አዳራችሁን እውነተኝነትን ተጠባበቁ፣ ባህሪያችሁ አድርጉ። አንድ ሰው ሁሌ እውነትን ጠብቆ በሁሉም ጉዳይ እውነተኛ ለመሆን እስከ ጣረ ድረስ ይህ እውነተኝነቱ ወደ ታዛዥነት ወደ ጥሩ ሰውነት ወደ ሙዕምንነት ይመራዋል። ብር ደግሞ መልካምነት፣ ሙዕምንነት አላህ ዘንድ ተባረከ ወተዓላ ጀነትን እንዲያገኙ ያደርጋል። አንድ ሰው በሁሉም ጉዳይ ላይ እውነተኛ ለመሆን ሲጠነቀቅ ይህ ውጤቱ ምን ይሆናል? መጨረሻ ላይ አላህ ዘንድ እውነተኛው ሰው ተብሎ ይመዘገባል ተብሏል። አላህ ደጋግባሮችን የጀነት ሰዎችን ሲዘረዝር ወሷዲቂና ወሷዲቃ በሁሉም ነገር ላይ እውነት የሚናገሩ ወንዶች፣ በሁሉም ነገር ላይ እውነተኛ የሆኑ ሴቶች፣ አዓድ አላሁ ለሁም መግፊረተን አላህ ምሕረትን አዘጋጅቶላቸዋል። አላህ ይቅር ይላቸዋል ሳያውቁ ለሰሩት ጥፋት ወአጅርን ዐዚማ ትልቅ ምንዳንም ጀነትንም ደግሶላቸዋል። ይላ ጀነት ለማግኘት ወንጀልን ለመማር ከሚያስፈልጉ ነገሮች አንዱ እውነተኛ መሆን፣ ከሰዎች ጋር እውነተኛ መሆን፣ ከአላህ ጋር እውነተኛ መሆን፣ ከህፃን ከአዋቂው ጋር እውነተኛ መሆን ከሚፈሩት ከማይፈሩት ጋር እውነተኛ መሆን። አሲድኩ ሙንዲካ ወኢንፍተሁ ወልከዲቡ ሙርዲካ ወኢንአሚንተሁ እውነት ያድነሃል ብትፈራውም፣ ውሸት ያዋርዳሃል ብትተማመንበትም ተብሏል። በውሸት ደባቆ አለባብሶ ለማለፍ መሞከር ነገ ያዋርዳል። ውሸት ሁሌ ውስጥ ላይ መሸበርን፣ መጨነቅን፣ ሰላም ማጣትን ያስከትላል። እውነት ደግሞ ሁሌ መረጋጋትን ያስከትላል። እውነተኛ ሰው ሁሌ ይረጋጋል። ግልጽ ሆኖ ይኖራል። ያለውን ነገር ይጠይቃል። የሌለውን አይነካ። ያደረገውን አምኖ ይቀበላል፣ ይቅርታ ይጠይቃል። ከጌታው ጋር ከሆን እስትፋር ያደርጋል። በሰላም መኖር ይችላል። በውሸት ሁሉን ነገር ለማስኬድ የሚሞክር ሰው አንዴ የዋሽቱ ያበላሸውን ነገር ለማስተካከል ሌላ ይዋሽ፣ ያን ለማስተካከል ሌላ ይዋሽ። አንዴ የደበቀውን እንዳይወጣበት ሌላ ወንጀል ይፈጽማል። በዚህ መልኩ ሁሌ ልቡ እንደተሸበረ ይኖራል። አላህ ተባረክ ወተዓላ ውሸታምን እንደማይመራው ነግሮናል። መዋሸት ሂዳያን እንዳያገኙ፣ ኢማን እንዳያገኙ፣ ተቅዋን እንዳያገኙ ያደርጋል። በተቃራኒው ደግሞ እውነተኛ ለመሆን ሁሌ መጠንቀቅ፣ እውነትን እንጂ አልናገርም ብሎ ራስን መቆጣጠር ሂዳያ እንዳያገኙ፣ ዲን ላይ ጽያፍ ጽናት እንዳያገኙ ያደርጋል። ከውሸቶቹ ሁሉ የከፋ ውሸት አላህ ላይ ማዋሸት፣ ነቢ ላይ ሰለላሁ ዐለይሂ ወሰለም ማዋሸት፣ አላህ ሐላል ያላደረገው ነው ይሄ ሐላል ነው ማለት፣ አላህ ሐራም ያላደረገው ይሄ ሐራም ነው ማለት ነቢዩ ዓለይሂ ሶላቱ ወሰላም ያልሰሩትን ያላደረጉትን ሰርተውታል ይሄ ሱና ነው ማለት፣ ነቢ ያልከለከሉትን ይሄ ከልክለዋል ማለት። በስሜት ሰው አያውቅም እንዳይለም ብለን በድፍረት ሐላል ሐራም ማድረግ የዲኑን አካል ከዲን ማስወጣት፣ የዲን አካል ያልሆነውን ዲን ውስጥ ማስገባት ከወንጀሎች ሁሉ የከፋው ከውሸቶች ሁሉ የከፋው ውሸት ይሄን ነቢዩ ዓለይሂ ሶላቱ ሰላም ቡኻሪ፣ ሌሎች የመዘገቡት ሐዲስ መን ከዘበ ዐለይየ ሙተዓሚደን ልየተበዋእ መቃዓደሁ ሚንናሩ ብለ እኔ ላይ ሆን ብሎ አውቆ የዋሸ መቀመጫውን ጀሀነም ላይ ያመቻች፣ ብለው ይህም በዘመናችን እየተስፋፋ ያለ በሽታ ነው። ሰዎች ሌሎች ርዕሶች ላይ አይዳፈሩም። ይሄ ተከሱሱ አይደለም፣ ፊልዴ አይደለም፣ ሙያ አይደለም፣ አልናገርም ይላሉ። ስለ ፖለቲካ ተንትኑ ቢባሉ፣ ስለ ቢዝነስ አውሩ ቢባሉ ይሄ አልተማርኩም አላጠናሁትም ይላሉ። የዲን ጉዳይ ሲነሳ ግን ሁሉም ሻይ መጠጫ ያደርገዋል። እኔ እንደሚመስለኝ እያሉ በግምት ሐላል ሐራም ያደርጋሉ። በሶሐቦች ዘመን ቢከሰት ዑመር፣ አቡበክር ትልልቅ ሶሐቦች የበድር ሶሐቦችን ሰብስበው ሹራ አድርገው እንጂ የማይወስኑበት ጉዳይ ላይ አንድ ተራ ሰው አምስት ዓመት ስድስት ዓመት አንድ ዓመት እንኳ በወጉ በመማር ማይታወቅ ሰው ከመሬት ተነስተው ሐላል ነው ሐራም ነው ሲሉ ይሰማል። ወንዱም ሴቱን፣ ሕፃኑም አዋቂውም እንኳ በተለይ በሶሻል ሚዲያ ዘመን አረብኛ ቀላጥፎ መናገር ተቻሉ ጎግል ጎርጉረው የሆነ ነገር ማለት ከቻሉ ሁሉን ያወቁ መስሏቸው የራሳቸውንም ዲን የሰውንም ዲን ያበላሻሉ። ሰው ይሰቅላቸዋል፣ ይጠየቃሉ፣ አላውቅም ማለት ይከብዳቸዋል። አላህና መልእክተኛው ላይ ይዋሻል፣ በጥንቃቄ ማነስ፣ ዋጋውን ባለማወቅ፣ አኺራ ላይ የሚያስከፍለውን ዋጋ ባለማወቅ። ስለዚህ ከውሸቶች ሁሉ የከፋው በዲን ጉዳይ በድፍረት በድርቅና በግዴለሽነት መናገር እንደሆነ ማወቅ። ከዚህ ቀጥሎ ከባድ ከሚባሉ የውሸት አይነቶች አንዱ ያንተ ያልሆነን ገንዘብ ሐቅ ዋሽተህ ያራስህ ማድረግ፣ የሰውን ሐቅ እንዳያገኝ ዋሽተህ መስከረህ ሐቁን ማሳጣት ከከባባድ ወንጀሎች መሃል አንዱ፣ ከከባባድ ውሸቶች አንዱ። ይህም በዘመናችን ተስፋፍቶ ይገኛል። ሰዎች የውሸት ሰነድ እያዘጋጁ፣ የውሸት ምስክር እያስመሰከሩ፣ አግብቶ ሳለ ያላገባ እያሰሩ፣ ያልሞተውን ሞቷል ያሉ፣ የእነሱ ያልሆነውን የይዞታ ማረጋገጫ በውሸት ተሰርተው እያመጡ የሰውን ንብረት የራሳቸው የሚያደርጉ የሰውን ሐቅ የሚከለክሉ ወራሽን የሚከለክሉ ማይወርስን እንዲወርስ የሚያደርጉ ሰዎች አሉ። ነብዩ ሰለላሁ ዐለይሂ ወሰለም አልከዚቡ ኢማም አህመድ ሌሎች የመዘገቡት ሐዲስ ውሸት እቃን ያዋድዳል። እቃህን ልታዋድድበት ትችላለህ። ወላሂ የጃፓን እቃ ነው፣ ወላሂ የጀርመን እቃ ነው፣ ወላሂ ትናንትን የመጣው ያልክ ዋሽተህ እቃህን ከፍ ሊያደርግልህ፣ ተፈላጊ ሊያደርግልህ ይችላል። ነገር ግን ሙንፊቅ ሙምሂቀቱን ልበረካ በረካም ግን ያስወግዳል አለ ነብይ ሰለላሁ ዐለይሂ ወሰለም። በውሸት ሰዎች እቃቸውን ሊያዋድዱ ይችላሉ፣ እንዲያልቅ ሊያደርጉ ይችላሉ፣ ገበያ ሊያበዙ ይችላሉ። ግን ዋሽተው ወደ ፊስ ያስገቡት ገንዘብ እንደ ቀዳዳ ፊስ የት እንደሄደ ሁሉ ያጡታል፣ በረካ አይኖርም። በተለይ ከአሱር በኋላ ከከባባድ ወንጀሎች ከአጥፊ ወንጀሎች አንዱ ከአሱር በኋላ በውሸት ምሎ መሸጥ ነው፣ በውሸት ምሎ መመስከር ነው። ዛሬ ምንም አልሸጥኩም ምንም ገቢ አላገኘሁም ብለው ሲመሽ የበለጠ ሸይጣን ለወንጀል የሚያነሳሳቸውና ማምሻ ላይ በተከለከለው ይበልጥ በተከለከለው ወቅት ላይ የሚዋሹ የሚያጭበርብሩ ሰዎች አሉ። ጊዜው ያለፈበት የአገልግሎት ጊዜው ያለቀ ምግብን ሰው የሚጎዳ መሆኑን ያወቁ ቀኑን የአገልግሎት ጊዜ ማብቂያውን ቀይረው ሌላ አሳትመው የሚሸጡ ሰዎች የሌላ ሀገሩን ጥራት የሌለው ምርት በማቅረብ የሚታወቅ ሀገርን ምርት ጥራት ያለው ሀገር ምርት አድርገው የሚያቀርቡ ሰዎች አሉ። ለእርዳታ የመጣን ለምስኪኖች የሰበሰቡትን ለራሳቸው ሸጠው የሚጠቀሙ ሰዎች አሉ። ለውሸት ሌላ ነገር አሳይተው ውሸት አይነቱ ብዙ ነው። የሰውን ሐቅ የእኛ ሐቅ የምናደርግበት መወጣት ያለብንን ግዴታ ሳንወጣ እንደተወጣን አድርገን የምናሳይበት የውሸት አይነት የከፋ ነው። ሁሉም አይነት ውሸቶችን ልንጠነቀቅ አላህን ፈራ በቃልም በተግባርም። በስነ መግባርም በሁሉም ነገር እውነተኞች ልንሆን የሌለንም ቦታ ያለን አድርገን ከማሳየት ልንታቀብ ይገባና አላህ ተባረከ ወተዓላ የቅያም ቀን እውነተኞችን በጀነት ይመነዳል። ሱረቱ አልማይዳ መጨረሻ ላይ እንደነገረን የውመ የንፈዑ ሷዲቂነ ሲድቁ እውነተኞች እውነተኝነታቸው የሚጠቅምበት ቀን ነው ቅያማ። ውሸተኞች፣ ውሸታሞች ደግሞ የሚዋረዱበት ጊዜ ነው። ስለዚህ ይሄን በሽታ ሁላችንም ልንጸየፈው ወደ እውነተኝነት ሐኪም ቤት በመሄድ ራሳችንን ልናክም ውሸትን ልንጸየፍ ይገባ። በተለይ እድሜው ከፍ ያለ ሰው የውሸትን ሐራምነት የሚያውቅ ሰው ዋሽቶ አንድ ሺህ ብር መቶ ሺህ ብር አገኝቶ ከዛ በኋላ ምንድን ነው ውጤቱ? ዋሸቼ ያገኘሁትን በልቼ ሳልጨርሰው ለሞችል። ዋሸቼ ያስቀረሁትን ነገር ነገ ላልድነው እችላለሁ አላህ ዘንድ ይመጣብኛል። በውሸት መስክሬ በውሸት አስመስክሬ ሰውን እስር ቤት አስገብቼ የሰው ትዳር አበላሽቼ እኔ በሰላም መኖር የሚመስለኝ ከሆነ፣ ሞኝን ሀቅ ያደረ ይወጣ። እውነት ይቀጭጫል እንጂ አይበጥስም፣ አይቆርጥም፣ አንድ ቀን ይወጣል። በውሸት ብዙ የሰው ህይወት የሚያበላሽ ሰዎች በተለይ ባለንበት በስልክ ዘመን ውሸትን ሰዎች እንደቀላል እየተገበሩት፣ እያስተማሩት ልጁ አጠገብ ቁጭ ብሎ ቤት ከመሆኑ ጋር የት ነህ ሲባል ቤት አይደለሁም ይላል እዛው ያለበት ሀገር ላይ ሆኖ ሌላ ሀገር ነኝ ይላል። ከቤቱ ሳይወጣ መጣሁኝ ሁለት ደቂቃ ይላል። ገና ሁለት ሰዓት የሚወስድ መንገድ ፊት ለፊቱ እያለ ወላጅ ከዋሸ ልጅ መዋሸትን ክብር አድርጎ ይወስደዋል። ውሸት ህይወታችን ላይ በረካ እንዲጠፋ፣ ፍቅር እንዲጠፋ፣ ሰላም እንዲጠፋ፣ መተማመን እንዲጠፋ አድርጓል። ሚስት ባሏን እንድታምን አድርጓል። ሚስት ባሏል እንዳታምን አድርጓል። ልጆች ወላጆቻቸውን እንዳያምኑ አድርጓል። አመጣለሃለሁ፣ እወስደሃለሁ፣ ትምህርት ቤት ከአንድ እስከ ሶስት ከወጣ እንዲህ ነገር ሸልመሃለሁ፣ ወሬ ብቻ። ልጆች በአባታቸው ጭራሽ እንዳይተማመኑ ለአባታቸው ክብር እንዳይኖራቸው ያደርጋል። ቅድም ሐዲስ ላይ እንደተናገርን ናልስትህ ብለው ምን ልሰጪው ነው ብለው ጠይቀው ቴምር ልሰጠው ነው ብላቸው ባሰጪው ኖሮ አንድ ውሸት ይመዘገብብሽ ነበር። ዛሬ በህይወት ስንት ውሸትን ነው የተመዘገበብሽ አንተ አባት? አንቺ እናት ልጆችን ተመልከት ትምህርት ቤት ጥሩ ውጤት ካመጣህ እሸልመሃለሁ የት አለሽ እሸልማለሁ አያትህ ጋ ክስትህ ጋ ወስደሃለሁ የት ይሄ ሁሉ አላህ ባዘዘን መሰረት አላህ ልንፈራ ከእውነተኞች ልንሆን ይገባናል። የቃሉ ብቻ ሳይሆን የተግባሩም ላይ እውነተኞች ልንሆን ይገባናል። አላህ ረመዳን ካደረሰኝ እጾማለሁ፣ እሰግዳለሁ፣ ሰደቃ እሰጣለሁ፣ ጥሩ እሆናለሁ፣ ተውበት አደርጋለሁ ብለን ነበር። ያን በማድረግም ከአላህ ጋር እውነተኛ ልንሆን ይገባናል። ፈአዕቀበሁም ኒፋቀን ፊ ቁሉቢሂም ቢማ አኽለፉላህ ማ ወዐዱህ አላህ ረመዳን ካደረሰኝ ልሰግድ፣ ልጾም፣ የዕትካፍ ላደርግ፣ ሰደቃ ላደርግ፣ ወንጀል ልተው ብሎ ቃል የገባ አላህ ሀብታም ካደረገኝ መስጂድ ልሰራ፣ የቲሞችን ተቋም ልገነባ አስተዋጽኦ ላደርግ ብሎ ነው የተሰው። አላህ ሀብት ሲሰጠው ቃሉን ካጠፈ ረመዳን ሲደርስ በከፍላ ካሳለፈ ዋሽቷል፣ ከአላህ ጋር ዋሽቷል። ታያሉ። ለአላህ የገባነውን ቃል ልንሞላ፣ በሁሉም ቦታ ላይ በሁሉም ጉዳይ ላይ እውነተኞች ልንሆን፣ በተለይ ግብይት ላይ አንዱ የሙስልም መለያ እውነተኝነት ነበር። ካፍሩ ሁሉ የሚመሰክርበት ጉዳይ ነበር። ዛሬ ያ እየጠፋ እየጠፋ ይሄዳል። ካፍሩ በእምነት የሚመሳሰለው እንተቶ ሙስልም ጋር የሚሄድበት ጊዜ ነበረ። ሙስልሞች አይዋሹም የተባለ ሙስልም አያታልልም የተባለ መን ገሸ ፈለይሰ ሚና የሚል መመሪያ ስላል ያታለለ ከእኛ አይደለም ስላሉ ነቢ ስላ ሰላም የሙስሊም አንድ መለያ እውነተኝነት ነበር፣ ታማኝነት ነበር። ያን ገበያም ላይ ያጣነው፣ ትዳርም ላይ ያጣ ነው፣ ውልና ቃልም ላይ ያጣ ነው። ጨርቅ ብቻ ሆነን ስም ብቻ ሆነን መቅረስ የለብንም። የሚሰልመው የሚያምነው ኮፍያችንና ምላሳችን ብቻ መሆን የለበት። በገንዘብ ጉዳይም እውነተኞች ሙሚኖች መሆናል። ከሰዎች ጋር ባለን ሁሉም ግንኙነት ሙሚኖች፣ እውነተኞች፣ ለዲን ተገዦች፣ ስሜታቸውን አሸናፊዎች